በአማራ ክልል የአጀንዳ መነሻ ሀሳቦች ልየታ በማጠናቀቅ ወደ ቀጣይ ምዕራፍ ለመሸጋገር እየተሰራ መሆኑን የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ተናገሩ። በምክክር ሂደቱ ንቁ ተሳታፊ በመሆን እንደ ክልልም ሆነ እንደ ሀገር የገጠሙን ችግሮችን መሻገር ይቻላለን ብለዋል። ጻድቆ አላምድረው ተጨማሪ አለው ምክክርና ውይይት ከየትኛውም አይነት ደም አፋሳሽ ጦርነት ጀምሮም በተለያዩ አጋጣሚዎች የሚከሰቱ አለመግባባቶችንም በመፍታት ሰላም ለመገንባት አንድነትን ለማጽናት የሚያስችል ተግባር ነው። ምክክርን እንደ ድል የተጠቀሙ በርካታ ሀገራት በልዩነቶቻቸው ላይ በመግባባትና መፍትሄ በማስቀመጥ የግጭት ምዕራፋቸውን ዘግተዋል። እንደ ሀገር የገጠሙን ችግሮች ለመፍታት ያስችል ዘንድ ሀገራዊ የምክክር ኮሚሽን ተቋቁሞ ወደ ተግባር ከገባ ቆይቷል። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬም ሶስት ዋና ዋና አላማዎችን አንግቦ ወደ ተግባር የገባው ኮሚሽኑም አሁን ወደ ወሳኝ ምዕራፍ እየተሸጋገረ ነው ብለዋል። የመጀመሪያውና ትልቁ ሀገራዊ መግባባትን ማምጣት፣ ሁለተኛው በህዝብና በመንግስት እንደዚሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ፣ ሶስተኛውና በጣም ትልቁ በኢትዮጵያ ውስጥ ምክክርን ባህል ማድረግ ለማናቸውም ችግሮች መፍቻ ቁልፍ ምክክር ሆነው፣ የኢትዮጵያ የፖለቲካ ባህልም ሰላምን በሰላማዊ መንገድ መምጣት እንዲሆን መስራት። እነዚህን ለማሳካት እስካሁን ድረስ ሀገራዊ ምክክር ኮሚሽን በአስር የክልል አካባቢዎችና እንደዚሁም ሁለት ከተማ መስተዳድሮች የአጀንዳ ማሰባሰብ እንደዚሁም ደግሞ የተወካዮች ልየታ በተለይም በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የሚሳተፉትን በሀገር አቀፍ ደረጃ በሚከናወነው ጉባኤ ላይ እንዲሳተፉ ለዚያ የክልሉን ህዝብ ወክለው የሚመጡትን አስመርጠን በተሳካ ሁኔታ ጨርሰናል። የአማራ ክልል አስራ አንደኛ ክልል መሆኑ ነው። ስለዚህ አሁን ይህንን ደግሞ እንደ ፈጣሪ ፈቃድ በተሳካ ሁኔታ ለመፈጸም እዚሁ እንገኛለን። ባሕር ዳር በአማራ ክልል በአራት ክላስተሮች በመክፈል የአጀንዳ መነሻ ሀሳቦች ልየታ ማድረጉን የገለጹት ኮሚሽነሩ ቀጣይ ተግባራትን ለማከናወን የሚያስችሉ የክልሉ ህዝብ የቆዩት ሴቶች ስራዎቻችንን አቅልለውልናል ልናል ያሉት በባሕር ዳር ክላስተር፣ በጎንደር ክላስተር፣ ደሴና ደብረ ብርሃን ክላስተሮች ከፋፍለን በነዚህ ቦታዎች ከህዝባችን የአጀንዳ መነሻ ሀሳቦችን ደግሞ ለው የአጀንዳ መነሻ ሀሳቦችን ሰብስበናል። ሙሉ አጀንዳው የሚሰበሰበው በክልል ደረጃ ስለሆነ ይህንን ደግሞ በዚህ አሁን መተን በዚህ ሳምንት የምናከናውነው እሱ ነው። ሁለተኛ በዚህ በክልል ደረጃ ለሚካሄደው ሀገራዊ ምክክር የሚሳተፉትን ማስመረጥ ነበረ፣ ከነዚያ ከአራቱ ክላስተሮች። ስለዚህ እነዚያን የማስመረጥ ስራዎቻችንን በተሳካ ሁኔታ በድል አጠናቀን እነሱን በአሁኑ ሰዓት እየጠበቅን እንገኛለን። እዚህ መጥተው ከዚያ ወደ በክልል ደረጃ የምናካሄደውን ሀገራዊ ምክክር እንዲያካሂዱ ለማድረግ ሰማይ ቢቀደድ እንኳን በሸማግሌ ይሰፋሉ የሚሉት ሸማግሌ ነው የሚሰፋው። እንግዲህ ለሰው የማይቻለውን አምላክ ቋንቋ በጸሎትም ጭምር ህዝብን በማቀራረብ የተጣሉትን በማቀራረብ ማድረግ እንደሚችል የሚያሳይ ሴት ያለበት ክልል ነው። ስለዚህ አስቻይ ሁኔታዎቹ እነዚህ ኢንታንጀብሎ የማይዳሰሱ ሀብቶች ናቸው። የአማራ ክልል አሁን የገጠመው ችግር የሌሎች ኢትዮጵያውያንም ጥያቄ ሆኗል ያሉት ዶክተር ዮናስ መፍትሄው ለምክክር ሂደቱ ቀናዊ መሆን እንደሆነ ተናግረዋል። የመጀመሪያ አጀንዳ አንድ ቁጥር ተብሎ ከዚህ በቀረበው የአማራ ጉዳይ ምን ያደረጋችሁ? በአማራ ክልል ግጭት ስላለ አንዱ ጋር ያለው ግጭት እኛን ሁላችንንም የሚመለከተን ነው። ኦሮሚያ በተከታታይ የተነሳው በአማራ ክልል ያለውን ግጭት እንዴት ነው እንዴት እንዴት አይታችሁታል? ወደ ቤኒሻንጉል ስንሄድ ጋምቤላ ስንሄድ፣ ሐረሪ የትኛውም ክልል ስንሄድ ስለ አማራ ጉዳይ ስነሳ እንሰማለን። ይሄ ምንድን ነው የሚያሳየው ቢያንስ ቢያንስ ሁለት ነገሮችን ነው የአንድነት ክራችን ያልተበጠሰ ያልተዳከመ መሆኑን ጭምር አንድ ለሁሉም ሁሉም ለአንድ አማራ ለሁሉም ሁሉም ለአማራ በሚቀጥለው ቅርብ ጊዜ በሚከናወነው ሀገራዊ ምክክርም ላይ ሳይቆጠቡ እያንዳንዱ አስፈላጊ አጀንዳ ነው ብሎ የሚያስቡትን አጀንዳዎችን በመስጠት ከአስተባባሪዎች ጋር በመተባበር እንደ በፊት እንደተለመደው ትብብራችሁን እንዲያሳዩ አሁንም በታላቅ አክብሮትና ፍቅር ጠይቃለሁ። የውይይት አጀንዳዎች ለኮሚሽኑ እንዲደርስ ለማድረግ ያስችል ዘንድ የተለያዩ አማራጮች መዘርጋታቸውንናም ማንኛውም ግለሰብ ባለበት ሆኖም በማህበራዊ ሚዲያ አማራጮች ወይም በተወካዮቹ አማካኝነት ማቅረብ እንደሚችልም ዶክተር ዮናስ አንስተዋል።